ህዝቡንና ወገኖቹን ከጥፋት ለማዳን መክራንና እንግልቱን ተቋቁሞ የሰበከ የታሰረ የተጋዘ በጉድጓድ የተጣለ መጽሐፉ የተቃጠለበት ይህ የቅዱስ ኤርምያስ ታሪክ ነው። የተወደዳችሁ የወንጌል ሚዲያ ቤተሰቦች ስለዚህ ታላቅ ነቢይ የመጽሐፍ ቅዱስ ታሪኩን ይዘንላችኋል። እስከ መጨረሻው ብታደምጡት በእምነት መጽናት ምን እንደሆነ ትረዳላችሁ። አብራችሁን ሁኑ። ነቢይ ቅዱስ ኤርምያስ። ኤርምያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው አንድም ብርሃን ማለት ነው። አባቱ ኬልቅዩ፣ እናቱ ማርታ ይባላሉ። ኤርምያስ በኢየሩሳሌም አቅራቢያ ካለው ከተማ ከአናቶት ካን ወገን የነበረ የእስራኤልና የአሕዛብ ነቢይ ሲሆን ቁጥሩ ከአበይት ነቢያት ነው። በሆድ ሳትፈጠር አውቄ አለው፣ ከማህፀን ሳትወጣ ቀድሻ አለው። ለአሕዛብ ነቢይ አደርግሃለሁ ተብሎ በብላቴናነቱ የተጠራ ነቢይ ነው። የይሁዳ ንጉስ ኢዮስያስ በነገሰ በ13ተኛ ዓመቱ ማስተማር ጀመረ። ንጉስ ኢዮስያስ የእግዚአብሔርን ቤትና አመልኮ ለማደስ ብዙ ደክሟል። በመሞቱም ኤርሚያስ አልቅሷል። ከዚያም የኢዮስያስ ልጅ ኢዮክስ በነገሰ በሶስተኛው ወር ተማርኮ ወደ ግብፅ ሄደ። በሱ ፈንታ ወንድሙ ኤልያቄምን ኢዮሐቄም ብሎ አነገሰው። ኢዮሐቄም መንግስት በጀመረ ጊዜ የ25 ዓመት ጎልማሳ ነበር። በእግዚአብሔር ፊትም ክፉ አደረገ። ይህ ንጉስ ክፉ ስለነበር ኤርሚያስን ተቃውሞ መጽሐፉን አቃጥሎ ኤርሚያስን አሳስሮ ሳለ የእግዚአብሔር ቃል ወደ ኤርሚያስ መጣና ክርታስ ይዘህ እየመዘገብክ ጻፍ፣ እስራኤል ከክፋታቸው ቢመለሱ በደላቸው ይቅር እንድላቸው ብሎ ነገረው። በዚህ ጊዜ ባሮክን ጠርቶ እኔ ተግዣለሁ፣ ወደ ቤተ መቅደስ መሄድ አልችልም። ስለዚህ ምነግርህን ጻፍና በጾም ቀን ህዝቡ ሲሰበሰብ አንብብ ብሎ አጻፈው። ባሮክም በፀሐፊው ልጅ በገማሪያ ጓዳ በላይኛው አደባባይ ሆኖ የጻፈውን አነበበው። የንጉሱ አለቆች ይሁዲን ልከው እንዲያመጡት አደረጉት። የሆነው ምንድነው? አንተና ኤርሚያስ ሸሹ ማንም አይወቃሉና። ደብዳቤውን ኢዮሐቄም እሳት እየሞቀ ተቀምጦ ሳለ በይሁዲ ተነበበለት። ሲሰማም የፊት የፊቱን በመቀነስ እየቆረጠ ከእሳት ጨምሮታል። ይህንም ካቃጠለ በኋላ ኤርሚያስ እንደገና ለኢዮሐቄም የባቢሎን ንጉስ እንደሚመጣ ህዝቦቿንም እንደሚማርክ ተነበየበት። ኢዮሐቄምም አስራ አንድ ዓመት እንደነገሰ ናቡከደነጾር በሰንሰለት አስሮ ወደ ባቢሎን ወሰደው። በሱ ፈንታ ልጁ ኢኮናያን ነገሰ። ኢኮናያን ሶስት ወር ከአስር ቀን እንደነገሰ በእግዚአብሔር ፊት ክፉ አደረገ። ናቡ ናቡከደነጾር ከከበሩ የቤተ መቅደስ ንዋያተ ቅዱሳን ጋር ማርኮ ወደ ባቢሎን ወሰደው። ከዚያም ናቡከደነጾር ሰዴቅያስን አንግሰው ተመለሰ። ሰዴቅያስም የኤርምያስን ምክር ከመስማት በስተቀር አይቀበለውም ነበር። እሱም ክፉ አደረገ። ኤርምያስንም አሲዞ በጉድጓድ ውስጥ አስጣለው። በዚህ ጊዜ አቤሜሌክ የተባለ ኢትዮጵያዊ በቅዱስ ሚካኤል ተራዳይነት አውጦታል። ሰዶቅያስም በሹሙ በናቡከደኖፀር ላይ ስላመፀ መጦ ኢየሩሳሌምን ከበባት። ኋላ መዋጋት ባይችል የሞተ ሰው መስሎ ተከፍኖ ሲወጣ ህዝቡ ግርግር ሲሉ አይቶ ንጉሱ ምንድን ነው አለ። የአይሁድ ንጉስ ሶዶቅያስ ሙቶ ሊቀብሩት ይወስዱታል አሉት። እሱንም አልቅሸ በቀበርኩት ነበር ብሎ አምጡት አለ። ቢወስዱት አይኑ ቁልጭ ቁልጭ ይላል። ወያትዋጋ ወያትገብር ፍረዱልኝ አለ። መኳንንቱም ሞት ይገባዋል አሉት። አላወቃችሁም፣ የሰነፍ ሞቱ ረፍት ነው ብሎ በፈረስ ጭራ እያስኮተተ በባቢሎን አውርዶ ባቄላ ሲፈጅ ጠንቧ ብሎ ሞቷል። በኢየሩሳሌምም ጎዶሊያስን ሹሞ ኤርሚያስን በዛ እንዲቀመጥ አደረገ። ነገር ግን የቀሩት አይሁድ ወደ ግብፅ ሲወርዱ አቤቤሌክና ባሮክ የሚባሉ ደቀ መዛሙርት አሉት። ስለ ኢየሩሳሌም ጥፋት ሲጸልይ ሲያዝን እየሰሙ የኢየሩሳሌምን ጥፋት አታሳየን እያሉ ይጸልዩ ነበር። ከለታት አንድ ቀን እግዚአብሔር ኢየሩሳሌምን እኔ የመጀመሪያ ካላጠፋዋት አህዛብ መግባት አይችሉም፣ ብሎ እንደሚያጠፋት ሲነግረው ልብሱን ቀዶ ትቢያ ነስንሶ ሲያለቅስ አይተው ጠየቁት። እሱም ከዛሬ ጀምሮ እነዚህን ወገኖችን ይቅር አይላቸውምና እስከ ሌሊቱ ስድስት ሰዓት አብረው ሲጸልዩ መላይክት ውጋ ውጋ የሚል የነጋሪት ድምፅ አሰሙ። ያን ጊዜም ቅዱስ ኤርሚያስ አንድ ነገር እስክለምንህ፣ ሀገሪቱን አታጥፋ ብሎ ጸለየ። ጌታም ተናገር አለው። በዚህ ጊዜ ስለምናገለግልበት ንዋያተ ቅዱሳን ምን ላድርግ አለው። እግዚአብሔርም ወስደህ ለምድር አደራ ስጣት አለው። ለምድር ማደራ ሰጣት። የቤተ መቅደሱን ቁልፍም ለፀሐይ አደራ ሰጠ። ከዚያም ቅዱስ ኤርሚያስ እኔን ከሀገሬ ሰዎች ይልቅ ለጠበቀኝ ለኢትዮጵያው አቤሜሌክ የማደርገውን ንገረኝ አለው። እግዚአብሔርም ለታመሙ ወገኖች ትንሽ በለስ አምጣ ብለህ አግሪጳስ ወደሚባል ተራራ ላከው አለው። ባሮክንም መቃብረ ነገስትን አስጠብቀው አንተም ወደ ባቢሎን ሂደህ አስተምር አለው። እሱም ከህዝቡ ጋር ግብፅ ባቢሎን ወርዶ ሰባት ዘመን ሲያስተምር ኑሯል። አቤሜሌክም በለስ ቆርጦ ሊያርፍ እንደተቀመጠ ስልሳ ስድስት ዘመን ተኝቶ ኖረና ተነስቶ ከባሮክ ተገናኝቶ ለሚጠት አራት ዓመት እንደቀረ ተረድተው የተጋባችሁ ተፋቱ፣ ያልተጋባችሁ አትጋቡ የሚል ደብዳቤ ጽፈው የሚወስድላቸው አጣው። ሲያስቡ የታዘዘ ንስር መጣ። እነሱም ከበለሱ ጋር ደብዳቤውን ቋጥረው ላኩት። ያም ንስር ሂዶ ኤርምያስ ሰው ሞቶበት ከንጉሱ አስፈቅዶ ለመቅበር ከግንብ ስር ሳለ ከምሰሶው አርፎ አምላክ የመረጠ ኤርምያስ ሆይ ብሎ አሰምቶ ተናገረ። ሬሳውንም ሰውንም ንስሩ በእግሩ ረግጦ አስነሳና መልእክቱንም ለተሰበሰበው ሰው በቃል አነበበ። ኤርምያስም እንደሚመለሱ ዘሩባቤል እንደሚነግስ ሲያጽናና ቆይቶ ከአዛብ ያልተቀላቀለውን ይዞ ኢየሩሳሌም ገባ። በዚያም ንስሐ እንዲገቡ እየመከራቸው ኑሯል። ኤርምያስ አምሳ ሁለት ምዕራፍ ያለው የትንቢት መጽሐፍና አምስት ምዕራፍ ያለው የለቅሶና የሐዘን መጽሐፍ ጽፏል። በመጨረሻም በድንጋይ ተወግሮ አረፈ። የቅዱስ ኤርምያስ ረዴት በረከቱ ይደርብን በጸሎት ይማረን አሜን።